የጥላቻው ሹክሹክታ ከበርሊን እስከ አዲስ አበባ ያልተነገረው አስፈሪ ትስስር ከ80 ዓመታት በፊት በአውሮፓ ምድር ላይ የነደደው የእሳት ወላፈን በሚሊዮን የሚቆጠሩ ነፍሳትን ያጠፋ ስልጣኔን ያናጋ የሰው ልጅን ክብር ያዋረደ የጥላቻ እሳት ይህ እሳት በመጡ ቢከስምም ትቶት ያለፈው ጠባሳና የሚያስተላልፈው ማስጠንቀቂያ መልእክት ግን ዛሬም ሕያው ነው። ሰላም ውድ የዩቱብ ቻናላችን ተከታታዮች እንኳን ወደዚህ ወሳኝ ዝግጅት በደህና መጣችሁ። ዛሬ የምንመረምረው ጉዳይ ልብ ይሰብራል፣ ግን ዐይናችንን ጨፍነን ልናልፎ የማይገባ ሐቅ ነው። የጥላቻው ሹክሹክታ ከበርሊን የጥፋት ዘበን ተነስቶ በጊዜና በቦታ ርቀት ተሻግሮ እንዴት ዛሬ አዲስ አበባ ላይ በራችን ደጃፍ ላይ ሊያንዣብብ ይችላል። አንዳንዶች ይህ እኮ ያለፈ ታሪክ ነው፣ የሩቅ ሀገር ጉዳይ ነው ሊሉ ይችላሉ። ነገር ግን የሰው ልጅ ታሪክ፣ በተለይም እንዲህ አይነቱ የጨለማ ዘመን ታሪክ የማያቋረጥ የማስጠንቀቂያ ደውል ነው። ዝግጁ ናችሁ? ምክንያቱም ዛሬ ይህን ያልተጠበቀ አስደንጋጭና ልብ አንጠልጣይ ትስስር በጥልቀት እንፈትሻለን። እንዳያዳግም መጠንቀቅ የምንችለው ስናውቅ ብቻ ነውና ጥላቻው፣ መፈልፈያ የዌይማር ጀርመን ሰባሪ። ታሪካችን የሚጀምረው ከመቶ ዓመት በፊት ገደማ ነው። አንደኛው የዓለም ጦርነት አብቅቶ ጀርመን በሽንፈት ተላት ማለች። የቬርሳይ ስምምነት የሀገሪቱን ክንድ ብቻ ሳይሆን ኩራቷንም ሰብሮታል። ከፍተኛ የጦር ካሳ፣ የኢኮኖሚ ውድቀት፣ ገንዘብ ዋጋ አጥቶ እንደ ወረቀት የተቆለለበት ሃይፐር ኢንፍሌሽን፣ ሥራ አጥነት ሰማይ የነካበት ዘመን የወይማር ሪፐብሊክ የተባለው አዲሱ የጀርመን ዲሞክራሲያዊ መንግሥት በዚህ ሁሉ ጫና ተንገዳግዶ ነበር። አስቡት እስኪ ትላንት የአውሮፓ ኃያል ሀገር የነበረችው ጀርመን ዛሬ በረሃብና በውርደት ተውጣለች። ሕዝቡ ተስፋ ቆርጧል። የነገንም አሰብ ፈርቷል። አመኔታ ያጣው ሕዝብ ጆሮውን ለማንኛውም አዲስ ተስፋ ሰጪ ጠንካራ መሪ ለሚመስል ሁሉ ክፍት አድርጓል። የፖለቲካው ምህዳር ከግራና ከቀኝ በጽንፈኞች ቡድን ተሞልቷል። በጎዳናዎች ላይ ግጭት፣ አለመረጋጋት የዘውትር ክስተት ነበር። ይህ የተዳከመ የተሰበረና የተቆጣ ሕዝብ ለማንኛውም የጥላቻና የክፍፍል ርዕዮተ ዓለም ለምለም መሬት ነበር። በዚህ የብሔራዊ ውርደትና ተስፋ መቁረጥ ማዕበል ላይ ተንሰራፎ የወጣ አንድ ስም ነበር አዶልፍ ሂትለርና የእሱ ብሔራዊ ሶሻሊስት የጀርመን ሠራተኞች ፓርቲ ወይም በቀላሉ ናዚ ፓርቲ። ሂትለር የተዋጣለት ተናጋሪ ነበር። በስሜት በሚያቃጥሉ ልብ በሚነኩ ንግግሮቹ የጀርመንን የቀድሞ ክብር እንደሚመልስ፣ ከኢኮኖሚ ቀውስ እንደሚያወጣ፣ ከዳተኞችን እንደሚቀጣ ቃል ገባ። የንጹህ አርያን ዘር የበላይነትን ሰበከ። ብዙ ጀርመናውያን በተለይም በችግር የተጎዱትና ብሔራዊ ኩራታቸው የተነካው የዚህን ሰው የሐሰት ተስፋ እንደ እውነት ተቀበሉት። ከጀርባው የተደበቀውን የጥላቻ የዘረኝነትና የአምባገነንነት መርዝ ሳያስተውሉ ተከተሉት። የዲሞክራሲ ሞትና የፕሮፖጋንዳው ሰይጣናዊ ኃይል። ለአውሮፓውያን አቆጣጠር ጃንዋሪ 1933 ሂትለር የጀርመን ቻንስለር ሆኖ ተሾመ። ብዙዎች ይህን እንደ ተራ ፖለቲካ ሽግሽግ ቆጥረውት ነበር። ነገር ግን የጀርመን የዲሞክራሲ የሞት ሽረት ትግል ፍጻሜ መጀመሪያ ነበር። ወዲያው የራይግስታክ ሕንፃ በሳት ወደመ። ናዚዎች ኮሚኒስቲዎቹን ከሰው። ይህንን እንደ ምክንያት በመጠቀም መሰረታዊ የዜጎች መብቶችን ገፈፉ። የመናገር የመሰብሰብ፣ የፕሬስ ነፃነትን ሁሉም ታፈኑ። ሥልጣኑን እንዳጠናከር የሠራው ሥራ የዲሞክራሲ ተቋማትን ማፍረስ ነበር። ፓርላማ ቅማጣ ተቃዋሚ ፓርቲዎች ታገዱ፣ መሪዎቻቸው ታሰሩ፣ ተሰደዱ፣ ተገደሉ። ይህን የአንድ ሰው አምባገነናዊ ሥርዓት ለማስረጽ ደግሞ ናዚዎች ከምንም በላይ የተማመኑት በአንድ መሳሪያ ነበር፣ ፕሮፖጋንዳ። የፕሮፖጋንዳው ሚኒስትሩ ጆሴፍ ጉብልስ ውሸትን ደጋግመ ከተናገርክ ሕዝቡ እንደ እውነት ይቀበልሃል የሚል መርህ ነበረው። ሚዲያው በሙሉ በቁጥጥር ስር አለ ሬዲዮ ጋዜጦች፣ ፊልሞችና ትምህርት ቤቶች የጥላቻ ማዕከል ሆኑ። ሕፃናት የአርያን ዘር የበላይነትንና አይሁዳውያንን የመጥላት ትምህርት ተሰጣቸው። ታሪክ ተዛብቶ ተጻፈ። መጻሕፍት ተቃጠሉ። አእምሮን የሚከፍቱ ነፃ አስተሳሰብን የሚያበረታቱ መጻሕፍት በሙሉ የእሳት ሲሳይ ሆኑ። የፕሮፓጋንዳው ማሽን ሕዝቡን ከእውነታው አቆራርጦ ለናዚ ርእዮተ ዓለም ዐይነ ስውር ተጓዥ አደረገው። ጠላት ተብለው የተፈረጁትን እንዲጠሉ፣ እንዲንቁና እንዲያገሉ አእምሯቸውን አጥበው፣ የጥላቻው ሰለባዎችና የሆሎኮስት አሰቃቂነት የናዚ ፕሮፓጋንዳ ዋነኛ ኢላማ አይሁዳውያን ነበሩ። ለዘመናት በጀርመን የኖሩ ለሀገሪቱ እድገት አስተዋጽኦ ያደረጉ ዜጎች ነገር ግን በናዚዎች የጀርመን ችግር ሁሉ ምንጭ እነሱ እንደሆኑ አድርገው ሰበኩ። ቀስ በቀስ ከህብረተሰብ ተገለሉ። የ1935ቱ የኖርበርግ ሕጎች አይሁዳውያንን ከጀርመን ዜግነት አገዷቸው፣ ከጀርመናውያን ጋር እንዳይጋቡ ከለከሏቸው፣ ከብዙ ሙያዎች አባረሯቸው። ኖቬምበር 1938 እንደ አውሮፓውያን አቆጣጠር ክሪስታልናክት ወይም የተሰባበሩ መስታወቶች ሌሊት ተፈጸመ። በአንድ ሌሊት በመቶዎች የሚቆጠሩ ምኵራቦች ተቃጠሉ፣ የአይሁድ ቤቶችና ሱቆች ወደሙ፣ በሺዎች የሚቆጠሩ ታሰሩ። ይህ የጥላቻ ዘመቻ በመጨረሻ በሰው ልጅ ታሪክ ካየው እጅግ ዘግናኝ ወደሆነው ወንጀል ሆሎኮስት አመራ። ሆሎኮስት ስድስት ሚሊዮን አይሁዳውያን ወንዶች፣ ሴቶች፣ ሕፃናት፣ አዛውንቶች በዘራቸው ምክንያት ብቻ በማጎሪያ ካምፕ ውስጥ በጋዝ ታፍነው፣ በጥይት ተደብድበው በረሃብና በበሽታ በጭካኔ ተገደሉ። እንደ ኦሹቲዝ፣ ትሬብሊንካ፣ ሶቢቦር ያሉ ስሞች የሰው ልጅ የጭካኔ ጥግ፣ የሰብአዊነት መጥፋት ዘላለማዊ ምልክቶች ሆኑ። ነገር ግን ሰለባዎቹ አይሁዳውያን ብቻ አልነበሩም። ሮማዎች፣ የአካልና የአእምሮ ጉዳተኞች፣ የፖለቲካ ተቃዋሚዎች፣ የሃይማኖት አባላት፣ ስሌቮች ናዚዎች የበታች ወይም አደገኛ ብለው የፈረጇቸው ሁሉ የዚህ አሰቃቂ ጣሰለባ ሆኑ። የጦርነት እብደትና የጥላቻው ሥርዓት ፍጻሜ የናዚዎች የጥላቻና የዘር የበላይነት ርእዮተ ዓለም በጀርመን ብቻ ተወስኖ አልቀረም። ሌበን ሥራው በሚል አስተሳሰብ የአውሮፓ ሀገራትን መውረር ጀመሩ። ይህ እብደት ዓለምን ወደ ሁለተኛው ዓለም ጦርነት ከተተ። ከ50 ሚሊዮን በላይ ሰዎች የሞቱበት፣ ከተሞች የወደሙበት፣ ስልጣኔዎች የተናጉበት ታላቅ እልቂት በመጨረሻ በ1945 የናዚ ጀርመን በህብረት ጦር ተሸነፈች። ሂትለር ራሱን አጠፋ። የናዚ መሪዎች በኑርበርግ ፍርድ ቤት ለፈጸሙት የጦር ወንጀልና የዘር ማጥፋት ወንጀል ተጠየቁ። ጀርመን ፈራርሳ ለሁለት ተከፍላ ለአስርት ዓመታት ኖረች። የበርሊን የጥላቻ ሹክሹክታ በዓለም ላይ ታይቶ የማይታወቅ ጥፋት አስከትሎ ረገበ። ይህ ሁሉ በሩቅ አውሮፓ የተከሰተ ያለፈ ታሪክ ይመስላል። ያልተጠበቀው ትስስር፣ ከበርሊን እስከ አዲስ አበባ ያለው አስፈሪው ነጸብራቅ። እናም እዚህ ጋር ነው ትልቁ ጥያቄ የሚነሳው። ይህ ሁሉ የበርሊን ጥፋት ታሪክ ከእኛ ከኢትዮጵያውያን ጋር ከአዲስ አበባ ጋር ምን ያገናኘዋል? እንዴትስ የዚያ ዘመን የጥላቻ ሹክሹክታ ዛሬ እዚህ ሊሰማ ይችላል? መልሱ ልብ ይሰብራል። አዎ ይቻላል። የጥላቻና የጭኮን አስተሳሰቦች ድንበርና ጊዜ አይገድባቸውም። የናዚም መርሆች የዘር የበላይነት፣ ሌሎችን ማግለል፣ ጠላት መፍጠር፣ ዲሞክራሲን ማጥፋት፣ ፕሮፖጋንዳን፣ የሐሰት መረጃ እንደ መሣሪያ መጠቀም፤ እነዚህ በየትኛውም የዓለም ክፍል በማንኛውም ዘመን ሊያቆጠቁጡ የሚችሉ አደገኛ አረሞች ናቸው። ዛሬ በሀገራችን ኢትዮጵያ፣ በአዲስ አበባ ጎዳናዎች፣ በማኅበራዊ ሚዲያ፣ በየመድረኩ የምንሰማቸው አንዳንድ ነገሮች፣ የምናያቸው አንዳንድ ድርጊቶች የዚያን የጀርመን የጨለማ ዘመን አስፈሪ ትዝታ ቀጥታ ባይሆንም በተዘዋዋሪ ይቀሰቅሳሉ። የእኛና የእነሱ አደገኛ ክፍፍል ልክ እንደ ጀርመን አርያና አይሁዳዊ ክፍል። ዛሬ በሀገራችን በብሔር በሃይማኖት ወይም በፖለቲካ አመለካከት ላይ የተመሠረተ ጥልቅ የእኛ ንጹሕ የእነሱ ጥፋተኞች ትርክት ሲስፋፋ እናያለን። ይህ ለጥላቻና ለግጭት በር ይከፍታል። የጥላቻ ንግግሮችና ፕሮፓጋንዳ። በናዚ ዘመን ሬዲዮና ጋዜጣ የጥላቻ መሣሪያ እንደነበሩት ዛሬ በማኅበራዊ ሚዲያ የሐሰት መረጃዎችን የስም ማጥፋት ዘመቻዎችንና የጥላቻ ንግግሮችን በማሰራጨት የኅብረተሰብን ሰላምና አንድነትን ሲፈታተኑ እናያለን። ሰዎችን በቡድን በመፈረጅ ጥላቻን የሚያራግቡ ጽሑፎችና ንግግሮች እንደ ተራ ነገር እየተወሰዱ ነው። የዛሬው ፕሮፓጋንዳ መሣሪያዎች በኪሳችን ናቸው። የሌሎችን ሰብአዊ ክብር መንፈግ ናዚዎች አይሁዳውያንን ተባዮች፣ የሰው ዘር ጠላቶች እያሉ ከሰው ደረጃ ዝቅ እንዳደረጓቸው ዛሬም የተወሰኑ ቡድኖች ሌሎቹን በጅምላ ሲያዋርዱ ስም ሲያጠፉና ሰብአዊ ክብራቸውን ሲጋፉ ይታያል ይህ ለጭካኔና ለግፍ መንገድ ይጠርጋል ይህ የቃላት ጫወታ አይደለም የጥፋት መንደርደሪያ ነው የታሪክ መዛባትና የሐሰት ትርክቶች የራሳቸውን የፖለቲካ ዓላማ ለማሳካት ሲሉ ታሪክን እያጣመሙ የሐሰት ትርክቶችን እየፈጠሩ ሕዝብን የሚያሳስቱ ኃይሎች አሉ ልክ ናዚዎች እንዳደረጉት የናዚም ታሪክ የሚያስተምረን ቁልፍ ነገር አለ የጥላቻና የጭኮን አስተሳሰቦች በትንሽ ሲጀምሩ በሹክሹክታ ደረጃ ሲሆኑ ካልተገቱ፣ በግዴለሽነት ከታለፉ ወደማይታሰብ ጥፋት፣ ወደ ዘግናኝ እልቂት ሊያመሩ እንደሚችሉ ነው። ዛሬ በኢትዮጵያ የምናያቸው እነዚህ አደገኛ ምልክቶች ችላ ከተባሉ ከቁጥጥር ውጪ ሆነው ሁላችንንም ሊበሉን ይችላሉ። የእኛ ኃላፊነትና የንቃት ጥሪ ስለዚህ ከበርሊን እስከ አዲስ አበባ ያለው ይህ አስከፊ ትስስር ለእኛ ለኢትዮጵያውያን የማንቂያ ደውል ነው። ታሪክ ራሱን እንዳይደግም የጥላቻው ሹክሹክታ በሀገራችን ሰምጦን እንዳያጠፋን የእያንዳንዳችን ድርሻና ኃላፊነት ወሳኝ ነው። ንቁ ዜጋ እንሁን። የምንሰማውንና የምናነበውን ሁሉ በጭፍን አንቀበል። መረጃን እንመርምር፣ እውነቱን እንፈልግ። የምንሰማውንና የምናነበውን ሁሉ በጭፍን አንቀበል። የጥላቻ ድምፆችን እናውግዝ። በየትኛውም መልኩ የሚገለጹ የጥላቻ ንግግርን ማግለልና መድሎን በግልጽ እንቃወም። ዝምታ ለጥላቻ ይዳርጋል። አንድነታችንን እናጽና። ልዩነቶቻችን የውበታችን ምንጭ እንጂ የጥፋታችን ሰበብ መሆን የለባቸውም። የኢትዮጵያ ውበት በልዩነቷ ውስጥ ነው። ይህንን አንሸርሽር። እርስ በርስ በመከባበርና በመቻቻል ላይ የተመሠረተ ማኅበረሰብን ገንባ። ዲሞክራሲያዊ እሴቶችን እናስቀጥል። የሕግ የበላይነትን የሰብአዊ መብቶችን መከበርና የሐሳብ ነፃነትን እንደ አይን ብሌናችን እንጠብቅ። ከታሪክ እንማር። ያለፈውን ስህተት በመረዳት የተሻለ ነገን እንገንባ። የጀርመንን ብቻ ሳይሆን የሩዋንዳን፣ የዩጎስላቪያን መራር ታሪክ እናስታውስ። ፍቅርና መተሳሰብን እናስፋፋ። ጥላቻን በጥላቻ ሳይሆን በፍቅርና በመግባባት እንዋጋ። ከማይመስሉን ጋር በሰለጠነ መንገድ መወያየት እንልመድ። የጥላቻው ሹክሹክታ ጩኸት ከመሆን በፊት የጥፋት ሰደድ እሳት ከመሆን በፊት ድምፃችንን ለሰላምና ለፍትህ፣ ለአንድነት እናሰማ። ኢትዮጵያ የሁላችንም ናት፣ በጋራ ልንጠብቃት ይገባል። እንዳይደገም የእኛ የንቃት ጥረት፣ የእያንዳንዳችን ኃላፊነት ነው። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ጥልቅና ወሳኝ ዝግጅት ይህን ይመስል ነበር። በዚህ አንገብጋቢ ጉዳይ ላይ ያላችሁን ሐሳብና አስተያየት ከታች ባለው የኮሜንት መስጫ ላይ እንድታካፍሉን በአክብሮት እንጋብዛለን። ይህንን ቪዲዮ ለወዳጅ ዘመዶ ሼር በማድረግ የንቃት ሕሊናው አካል ያድርጓቸው። ቻናላችንን ሰብስክራይብ ማድረጋችሁን አይርሱ። ለሌላ አስተማሪ ዝግጅት እስከምንገናኝ ሁላችሁም በሰላምና በፍቅር ቆዩልን።